ቤተሰብ ዛሬ እንግዲህ ሀይሚና ብሩኬ ጋር በርከት ያሉ አዳዲስ ነገሮች አሉ። በተለይ ደግሞ ብሩኬ ጋር ለየት ለየት ያለ ነገሮች እያየን ነው። በቲክቶክ መጥቷል፣ በኢንስታግራም ላይ መጥቷል። እንደዚሁም ደግሞ ሀይሚ ኢንስታግራም ላይ አዳዲስ ነገሮችን እያደረገች ትገኛለች። በመጀመሪያ ግን ከብሩኬ ሲጀምርላችሁ ቲክቶክ ላይ ምን በሚል ዘፈን መጥቷል መሰላችሁ? እንግዲህ ደስተኛ ሆኖ ነው የመጣውኝ ብስክ ብትጫወት ብትሆን እንዳመሏ አይጠረጥር ልቤ አትሄድ ከኔ ሌላ ወጣ ወረደ ቢሉኝ እኔ ያልተው እሱ አማፍቀሪ አልሰማም የሰወሬ በሚል እየጨፈረ መጥቶልናል በቴቶክ ማለት። ይሄ እንግዲህ ለሀይምዬ ነው። እሷን ማፍቀር አልተውም። ሰው ወጣ ወረደ ብለኝ አልሆነ፣ የሆነ ነገር አመቶ ቢያወራኝ ባያወራኝ ችግር የለውም፣ ግን እኔ እሷን አፈቅራታለሁ ነው ጨዋታው። ቤተሰቦቼ ሲቀጥል ደግሞ እሷ ምንም ነገር ብትሆን፣ እንዳመሏ ብትሆንም ልቤ አይጠረጥራትም። ሌላ ሰው ጋር ትሄድም እና ብሩኬ እንደዛ ካል እቤት ሰው ወንድ ተገኘ ብለህ ለምን ይሄን ሁሉ ነገር ተፈጠረ? አሁን ዛሬ ቲክቶክ ላይ የዘፈንኸውን ነገር ማታ በዩቲውብ ላይ ተስተካክሎ ሁሉንም ነገር ሀይሊን አርጋችሁ አንተና ሀይሚ እንድትመጡ እንፈልጋለን። በእርግጥ ሀይሚዬ ደስተኛ አይደለችም፣ በጣም ከፍቷታል ምናምን እንደሚያሳየው ኢንስቴግራም ላይ ቲክቶክ ላይ እንኳን ብዙም አይደለችም፣ ግን ኢንስቴግራም ላይ ፕሮፋይል አጥፍታለች። ሲቀጥል ደግሞ ትናንትና የሆነ ፎቶ ፖስት አድርጋ ነበረ፣ በጣም የቆዘመ የከፋው ምናምን አይነት ስታይል ነው እና ሀይሚዬ ዘናፈታ በይ። ልክ ብሩኬ እንደምታዩ ማለት ነው። አንቺም ዘና ፈታ ለማለት ሞክሪ፣ እንደዚህ አትሁኝ፣ አትቆዝሚ፣ አትዘኝ ሲቀጥል ይመስላል በህይወታችን ላይ ማለት ነው። ደስታም፣ አዘንም፣ ችግርም መልካም ነገሮችም ጎን ለጎን ናቸው። ገባችሁ? የሆነ ሰዓት ትደሰታላችሁ፣ የሆነ ሰዓት ሊከፋችሁ ይችላል። በእርግጥ የውስጧን ሀይሚ ራሷና ፈጣሪ ናቸው የሚያውቁትኝን ያሁን እንደዚህ ነው ብዬ ለማውራት ልረዳት እኮ ሞክራለሁ። ግን ሰው እናንተ በዛ ጫማ ላይ ካልቆማችሁ በደንብ ውስጣችሁ ድረስ ላይገባ ይችላል። ገባችሁ አደል? ስሜቱ ምንም እንኳን እረዳታለሁ፣ ረዳሻለሁ ብትሏት እንኳን በቃ ያንን ስሜት መካፈል አትችሉም። ልቀንሱላት አትችሉም። ለመካፈል ሙከራ ልታደርጉ ትችላላችሁ። እና እንደዚሁም ምን አለች መሰላችሁ በችግራችሁ ጊዜ የሰዎችን ትክክለኛ ገጽታ ትመለከቱበታላችሁ የሚልም ነገር አድርጋለች ሀይሜ። ቆንጆ እውነት ነው። የሰው ልጅ በችግር ጊዜ ነው የምታውቁት። ለእናንተ ማለት የእናንተ ትክክለኛ ሰው ነው አይደለም የሚለውን ነገር ልታቁት የምትችሉት በችግራችሁ ጊዜ ነው። እንዲሁም አንድ አባባል አለ፣ ችግር እንዳይመጣ ዘመድ እንዳላጣ የሚባሉ ነገሮች አሉና ሀይሚ አሁንም በቃ ምንም ነገር በህይወት ሊፈጠር ይችላል፣ ግን እንደዚህ ፕሮፋይል ማጥፋት ድረስ በጣም የቆዘመ ፎቶዎችን ምናምን ፖስት አታድርጊ። በተቻለሽ አቅም አንደኛ ጸሎት፣ በቃ ጸሎት ዋንኛ ትልቅ የነገር ነው። በማንም ሰው በሃይማኖቱ የሆነ ችግር ውስጥ የሆነ ሲከፋው ሲደብረው መጸለይ ነው። በቃ አልቅሳችሁ ራሱ ወደ ፈጣሪያችሁ ብትነግሩትኝ ዛሬ ብትነግሩ ነገ ሊፈታላችሁ ይችላል፣ ግን እንደዚህ ሰው ጋር ምናምን ቆዘማችሁ ወይንም አዝናችሁ ምንም በቃ ያን ሰውኩ ወይኔ እንደ ስትረስ ቢሆንላት ከማለት ውጭ የምናግዛት ነገር የለም። ስሜቷ የሷ ራሷ ናት የምታቀውኝና ሀይ ሚያዞሽ የኔ ቆንጆ ሁሉም ነገር ያልፋል። የማያልፍ ነገር የለም። ሲቀጥል ብሩኬ ደግሞ ዛሬ ኢንስታግራም ላይ ፖስት ያደረገው ፎቶ አይቼ ቤተሰብ ፈታና ያልኩትኝ እውነቴ እንምላችሁ አዳዲስ ዋሽን አዳዲስ ስታይል ቲክቶክ ላይ ማለት ነው። ሲጨፍር ቅብጥብጥ ደስተኛ ሆኖ ሳቅ ፈገግ ቅብጥብጥ እያለ ነው የሚጨፍረው። ሲቀጥል ደግሞ የኢንስታግራሙን ፎቶ ያው ታምሌ ላይ ታዩታላችሁ ማለት ነው። ጸጉሩን አስይዞ በፋሽን ፈፍሽ ብሎ ፈታ ብሎ የሀገሬ ልጆች የምሬ እንደምላችሁ በነገራችን ላይ በዚሁ አያዥ የመናገር እንፈልገው ቲክቶክ ላይ ዞር ዞሩ ስለ አንዳንድ ነገሮችን እያየሁ ነው። ሀይሚዬ የድሮ ፎቶዎቿን እንደዚሁም ደግሞ እኛ ስናወራ የተለያየ አክት እናደርጋለን አይደል? ማለት የሆነ በቃ ደስ ማይል ማይል ቦታዎችን ፎቶ እያነሳችሁ ፖስት እያደረጋችሁ ፈጣሪ ብሩኬ ከዚህ ከደረቅ ይገላግለህ የምትሉ ሰዎች ማለት ነው። ተወዱታላችሁ እንዴ ተፈቅሩታላችሁ ነው ወይንስ ምንድን ነው? ሀይሚና ብሩኬ ቢላዩ እናንተናችሁ የምታገቡት ነው? አልገባኝም ይሄ ነገር። ብሩኬም ደግሞ የሰው ወሬ አልሰማም እኔ አፈቅራታለሁ፣ ወዳታለሁ፣ እንደፈለገች ትሆን አልጠራጠርም እያለ ነው ግን አደራህን ብሩኬችን ዘፈን ዘፍነ፣ ማታ ሌላ ሴት ይዘህ ብትመጣ፣ ኦ አንላቀቅም፣ ወንድም አለም ነግሬ አለሁኝና። በጣም ብዙዎች እየሰደባችኋት ነው ምናምን ፈጣሪ ከብሩኬ ጋር ያለያችሁ እያላችሁ ነው። እኔ አልገባኝም፣ የምሬን ያልገባኝ እኔ በጣም ነው። ሁለት ወር የምንወዳችሁ ለምን እንደው ታውቃላችሁ፣ ሪስፔክት አላቸው ለሰው። ትክክለኛ ማንነታቸው ነው ወደ ሶሻል ሚዲያ ይዘውት የመጡትኝ የተደባበቀ ነገር የላቸውም። ከራሳቸው እስከ ፋሚሊ ድረስ ነው ያስተዋውቁት። የተደበቀ ማንነት ያለው ሰው ፋሚሊ ላይ አያስታውቅም፣ ታውቃላችሁ። ኦር ደግሞ ብቻ በአጠቃላይ የሆነ የሆነ ነገር ያስታውቅበታል ና እኔ በጣም ነው የምወዳቸው ሁለቱንም፣ ማለት ነው። ደግሞ ወጣቶች ናቸው ትልቅ ደረጃ የሚደርሱ የሚተሳሰቡ፣ በቃ እንዴት ብዬ ልንገራችሁ፣ ምርጥዬ ናቸው ለእኔና እንደዚሁም ብሩኬንም ገረፍ ገረፍ የምታደርጉት ሰዎች አላችሁ ቲክቶክ ላይ ማለት ነው። በስሜት አትናገሩ በነገራቸው ላይ ቲክቶክ ላይ እኔ ብዙ ጊዜ እናገራለሁ። የሰው ልጅ ሲናደድ የሚናገራቸውን ነገሮች ከአንድ ሳምንት ከሁለት ሳምንት በኋላ ያን ነገር ሲያስታውሰው ምን ነው ባልተናገርኩ፣ ምን ነው ይሄን ነገር ካፌ ባልወጣ ትላላችሁ፣ ትጸጸታላችሁ። በብሩኬና በሀይሚ መካከል ብዙ ክፉ ደግ አላለፈም። ከዚህ በፊት ብዙ ነገር ብላችሁ ብዙ ነገር ተደርጎ ሀይሚና ብሩኬ ሊቭ ላይ መጥተው ኢቭን እንኳን ኦዲንስ ለኦዲንስ ተጣልታችሁ አላስታረቁ። ምን ያ ሁሉ ነገር እንዴት ትረሳላችሁ? ማለት የሰው ልጅኛ እኮ ምን ለየው ከማንም ከምንም፣ ባሚሯችን፣ ባስተሳሰባችን ከእንስሳም ከሁሉም ነገር አይደለም ምን ለየው። ስለዚህ ሀይሚንም በቃ ትንኳት ተዋትኝ፣ ብሩኬንም ተውትኝ፣ ፈታይበል በል በራሱ ዓለም ሀይሚም ተመሳሳይ በቃ እንዴ ተዋቸው። የምትወዷቸው ከሆነ አንድ ለማድረግ ሞክሩ። አይ ካላችሁ ደግሞ የዚህን ያህል ጉዞ መጓዝ አይጠበቅባችሁም። እኔ የተሰማኝን ነው። እኔ እህቶች የምሬ ነው የምላችሁ። እና ኤኒዌይስ ብቻ ብሩኬ ዛሬ ማታ ከሀይሚ ጋር ሰላም አውርዶ በመጣ ምኞቴ ነው። ሌላ ሴት ሌላው እንዲዛችሁ ግን ፕሊስ እንዳትመጡ። ናፍቃችሁናል። በቻናላችሁ ላይ ኖልን፣ ግን ደግሞ አደራችሁን። እኔ ፈርቻለሁ። ግን እኔ ሆነ የሆነ ነገር እያስፈራኝ ነው። ቤተሰብ